ስለመስጠቷ ማሰዋለሁኝ ግን ምንም መናገር አልፈልግም። ምን አገባኝ፣ ሲያውቁት ይወቁት። እንግዲህ ፍቅር ያሸንፋል። ምን ይባላል? አይደለም መስዬ በጣም ነው መወድሽ፣ በጣም ነው ማከብርሽ የኔ ማር። ይሰማኛል አለም እየጥሩልኝ፣ አለም እየጥሩልኝ። በጣም እናመሰግናለን ሁላችንም ጥረት ነው። ስለዚህ እንግዲህ በኋላ ያሉትን ይበሉ፣ ለምን አይሰቀሉ፣ ምን አገባኝ አይ ነው። በጣም ብዙ ሰዎች ሰዎች ፍቅር ያሸንፋል። ሁላችሁም በእውነት ያገዛችኋት ብዙ ሰዎች አሉ። ሀና ሀናን እና በጣም አመሰግናለሁኝ። ያስቀየምኳችሁ ካላችሁ ደግሞ ይቅርታ አላለሁኝ። በውስጥ ስጽፍሉኝ ነበር አልመለስኩኝም። እኔና ዴዚ አልተጣላንም፣ መቼም አንጣላም። አይ ፕራንክ መሆኑን ይወቁት እኛ አውቀን ነው ያለው ፕራንክ መሆኑን ይወቁት። በደንብ አይሰማም ባይሰማምና እናወራለን። እሺ እንኳን ደስ አለክ እንኳን አሌክስ አሌክስ ዴዚዬ እነዚህ እንኳን ስቃ እኮ አታውቅም ም አሌክስዬ በጣም ደስ ነው ያለኝ እንግዲህ እንትን አድርጉ ዜድዬ ፎሎ መልሽ እኔ በጣም እና ፖስት አደርግልሻለሁ የዓለምዬ፣ በቃ ዘና በሉ። እግዚአብሔር ትልቅ ነው። ሁሉን የፈቀደውን አደረገ። ዴዚዬ አንችም እንኳን ደስ አለሽ። በጣም ብዙ ለፍተሽላታል ለዚች ልጅ። አሌክስንም እንደታናሽ ወንድሙሽ ነው የምታይው እኔ ብዙም የሶሻል ሚዲያ ሰው አይደለሁም፣ ገባሽ ዴዚ ታውቃለች። ስለዚህ ኤኒዌይ

ጋይስ ኮፕሊንግ አድርጉ፣ ሁላችሁ ኮፕሊንግ አድርጉ። ጋይስ ኮፕሊንግ አድርጉ፣ ሁላችሁ ኮፕሊንግ አድርጉ። ኔቪ ሪፖርት ምናምን አይታወቅም። ጋይስ አሁን ደግሞ ያው ስለሚናደዱ አንዳንድ ጠላቶች ኮፕሊንግ አድርጉ አለምዬ።